ጤና ይስጥልኝ፣ ይህ ሰበር ዜና ሚዲያ ነው። ሰላምታችን በእያላችሁበት ይድረስ እያል አርዕስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። እድሜያቸው ከ15 ዓመት በላይ የሆኑ የትግራይ ወጣቶች ከክልሉ ወጥተው ወደ መሃል ሀገር እንዳይጓዙ በጊዜያዊ አስተዳደሩ የጉዞ እገዳ እንደተጣለባቸው በምሬት እየገለጹ ይገኛሉ። ለምን ከክልሉ እንዳይወጡ ታገዱ? ደግሞስ ከታገዱ ከ15 ዓመት በላይ እድሜ ያላቸው ለምን ተከለከሉ? በዝርዝራችን የምንሰማው ይሆናል። ከኦሮሚያ ክልል ተፈናቅለው በዋግህምራ ዞን ተጠልለው የሚገኙ ተፈናቃዮች የከፋ ችግር ውስጥ መሆናቸውን ገልጸዋል። ምነው ባልተፈጠርን ኖሮ የምንልበት ደረጃ ላይ ደረሰናል ሲሉ ተፈናቃዮቹ ገልጸዋል። ዝርዝር አለ። ኢትዮጵያ ኤርትራና ህዋ ጦርነት ሊከፍቱብኝ በቅንጅት እየሰሩ ነው ስትል ከሳለች። በወልዲያ በተፈጸመው ጥቃት ተሳትፈውብኛል ስትልም ተናግራለች። በዝርዝሩ ትሰሙታላች። የኤርትራ የውጭ ጉዳይ ሚኒስቴር ኦስማነ ሳላህ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ያደረጉት ንግግር ፕሬዝዳንት ኢሳያስ አፈወርቄን ክፉኛ አስቆጥቷል ተባለ። ኢትዮጵያን የሚገልጹ መለያዎችን የያዘው አዲሱ የተሽከርካሪዎች ሰሌዳ መለያ ቁጥር ይፋ ሆኗል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ከኦሮሚያ ክልል ተፈናቅለው በዋግምራ ዞን ተጠልለው የሚገኙ ተፈናቃዮች የከፋ ችግር ውስጥ መሆናቸውን ገለጹ። ምን ነው ባልተፈጠርኩ ኖሮው የሚባልበት ደረጃ ላይ ደርሰና ያለ ነው ሲሉ ተፈናቃዮች ተናገሩ። ከኦሮሚያ ክልል ምስራቅ ወለጋ ዞን ጉዱ ወዮ ወረዳ አለም ሰዩ ቀበሌ ተፈናቅለው በአማራ ክልል ዋግምራ ብሔረሰብ አስተዳደር ሰቆጣ ከተማ አቅራቢያ ማይጉሊታ አካባቢ ተጠልለው የሚገኙ ተፈናቃዮች የምግብ አቅርቦት እጥረትን ጨምሮ ለተለያዩ ችግሮች መጋለጣቸውን ለአዲስ ስታንዳርድ ገልጸዋል። ለደህንነታቸው በመስጋት ስም ያይጠቀስ ያሉ አንድ ተፈናቃይ ከአራት ዓመት በፊት ጥቅምት 20 ቀን 2014 ዓ.ም ከኦሮሚያ ክልል ምስራቅ ወለጋ ዞን ጉዱ ሰዮ ወረዳ ዓለም ሳያ ቀበሌ ማንነትን መሰረት ባደረገ ግጭት ምክንያት ቤት ንብረታቸውን ጥለው መውጣታቸውን ተናግረዋል። ተፈናቃዩ ሶስት ሄክታር ገደማ እርሻ ነበረኝ፣ አስር ከብቶችም ነበሩኝ። ይህን ሁሉ ነው ጥዬ የመጣሁት። ንብረታችንን ከወሰዱ በኋላ ወደው ቤታችንን አቃጠ ያቃጠሉት አርብ እለት ነበር ይሄ የሆነው እኛ ሸሽተን ተራላ ላይ ወጥተን አሻግረን እያየን ነው ቤታችን የተቃጠለው ብለዋል። ግጭቱን ተከትሎ እሳቸውን ጨምሮ በርካታ ነዋሪዎች ቀያቸውን ለቀው ለመሰደድ መገደዳቸውን የገለጹ ግለሰቡ ጎረቤቶቻቸው ወደ አዲስ አበባና ደብረ ብርሃን ከተሞች መሄዳቸውን በመግለጽ እኔ ግን እዚሁ ሀገር ዋግ ምራ ተወላጅ ስለሆኑ ወደ ትውልድ ቦታ የገባሁ ብለዋል። ወደ ትውልድ ቀያቸው ተመልሰው በአማራ ክልል ዋግ ምራ ብሔረሰብ አስተዳደር ዞን ሰቆጣ ከተማ አቅራቢያ በምትገኘው ማይጉሊት የተባለች አካባቢ ቢጠለሉም እዚህ የሚያጋጥማቸው ከድጡ ወደ ማጡ እንደሆነ ገልጸዋል። ኢትዮጵያን የሚገልጹ መለያዎችን የያዘው አዲስ የተሽከርካሪ ሰሌዳ መለያ ቁጥር ይፋ ሆነ። የትራንስፖርትና ሎጂስቲክስ ሚኒስቴር ኢትዮጵያን የሚገልጹ መለያዎችን የያዘው አዲሱን የተሽከርካሪዎች ሰሌዳ መለያ ቁጥር ይፋ አድርጓል። የትራንስፖርትና ሎጂስቲክስ ሚኒስቴር አለሙ ሰሜ ይህንኑ አስመልክቶ በሰጡት መግለጫ ሚኒስትሩ አዲስ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና አገልግሎት አሰጣጥ መመሪያ ቁጥር 1052017 ማዘጋጀት ድርጅቱንና በዚሁ መሰረትም የተሽከርካሪዎች ሰሌዳ መለያ ቁጥር በአዲስ እንደሚተካ ገልጸዋል። በስራ ላይ ያለው ሰሌዳ ከዘርፉ ውድገትና ኢትዮጵያ ከፈረመቻቸው ዓለም አቀፍ ስምምነቶች ጋር አብሮ የማይሄድ በመሆኑ አዲስ የተሽከርካሪ ሰሌዳ ማስፈለጉ ነው ያመለከቱ። ነባሩ ሰሌዳ ለቁጥጥር ስርዓትም አመቺ አለመሆኑንና ለሕገወጥ የተጋለጠ መሆኑን ገልጸው አዲሱ የተሽከርካሪ ሰሌዳ በቴክኖሎጂ በታገዝ አሰራር የሚመራ መሆኑ ለአሰራር አመቺ ነው ብለዋል። አዲሱ ሰሌዳ ስለ ተሽከርካሪው ሙሉ መረጃ የሚሰጥና ተቆጣጣሪ አካላት በቴክኖሎጂ የሚለዩዋቸው ሚኒስትራዊ መረጃዎች ያካተተ ነው ያሉት ሚኒስቴሩ ይህም ማጭበርበርን ሙሉ በሙሉ የሚያስቀር ስለመሆኑ ገልጸዋል። በ2018 ዓ ም አዲሱን የተሽከርካሪ ሰሌዳ ሙሉ በሙሉ የመተካ ስራ እንደሚከናወንም ገልጸው የተሽከርካሪ ባለቤቶች በሚወጣው የጊዜ ሰሌዳ መሰረት ምዝገባ ማድረግ እንዳለባቸው አስገንዝበዋል። ኢትዮጵያ ኤርትራና ህወሓት ጦርነት ሊከፍቱ በቅንጅት እየሰሩ ነው ስትል ከሰሰች። ወልዳ በተፈጸመው ጥቃት ተሳትፎብኛልን ብላለ። የኢትዮጵያ ውጭ ጉዳይ ሚኒስቴር የኤርትራ መንግስትና ህወሓት ጽምዶ በተሰኘ አዲስ ጥምረት ኢትዮጵያን ለመውጋት እየሰሩ ነው ሲል ከሰሰ። በተጨማሪም በቅርቡ በአማራ ክልል ወልዳያን ከተማ ለመያዝ በፋኖ ታጣቂዎች በተፈጸመ ጥቃት ሁለቱ ተዋናዮች ተሳትፈዋል ሲልም ገልጿል። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ የተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉቴሬዝ መስከረም 22 ቀን 2018 ዓ.ም በጻፉት ደብዳቤ በኤርትራ መንግስትና በህወሓት አንጃ መካከል ያለው ቅንጅት ባለፉት ጥቂት ወራት ይበልጥ ግልጽ ሆኗል ብለዋል። ሚኒስትሩ በደብዳቤው ቅንጅቱ በኢትዮጵያ ላይ ጦርነት ለመክፈት በንቃት እየተዘጋጀ ነው ሲሉ ገልጸው ሁለቱም ተዋናዮች የግጭቱን አድማስ ለማስፋት እንደ ፋኖ ያሉ ታጣቂዎችን በገንዘብ በመደገፍ በማሰባሰብ እና በመብራት ከሰዋል። አዲስ ስታንዳርድ ተመልክቼዋለሁ ያለው የሚኒስትሩ ደብዳቤ በወልዲያ ከተፈጸመው ጥቃት በተጨማሪ በራያና ወልቃየት ግጭቶች መከሰታቸውንም ጠቁሟል። እነዚህም ድርጊቶች በፌዴራል መንግስትና በህወሓት መካከል የተደረሰውን የፕሪቶሪያ ስምምነት መጣሳቸውን ገልጿል። መረጃው የአዲስ ስታንዳርድ ነው። እድሜያቸው ከ15 ዓመት በላይ የሆኑ የትግራይ ወጣቶች ከክልሉ ወጥተው ወደ መሃል ሀገር እንዳይጓዙ በጊዜያዊ አስተዳደሩ የጉዞ ገደብ እንድትጣለባቸው በምሬት እየገለጹ ነው። ወጣቶቹ ይህን እርምጃ ሌላ ጦርነት ለማካሄድ የግዳጅ ምልመላ ለማድረግ የታለመ ነው የሚል ከባድ ስጋት እንደፈጠረባቸው ይናገራሉ። በመቀሌና በተለያዩ የክልሉ ከተሞች የሚገኙ ወጣቶች እንደሚሉት በየብስም ሆነ በአውሮፕላን ለመጓዝ ሲሞክሩ ከ15 ዓመት በላይ መውጣት አይቻልም በሚል ከፍተሻ ጣቢያዎችና ከኤርፖርት አካባቢ በጊዜያዊ አስተዳደሩ ታጣቂዎች እየተመለሱ ነው። ኤርፖርቱ በፌዴራል ፖሊስ የሚጠበቅ ሲሆን ጊዜያዊ አስተዳደሩ የራሱ ፍተሻዎችና ኬላዎች እንዳሉት ነው የሚነገረው። ይህ ሁኔታ ከሁለት ዓመት ጦርነት የተረፈውና የተሻለ የትምህርት የሥራ ዕድል ፍለጋ ወደ ሌሎች የሀገሪቱ ክፍሎች ለመንቀሳቀስ ያስበውን ወጣት ተስፋ እያስቆረጠ መሆኑ ተገልጿል። የወጣቶቹ ስጋት መነሻ ከዚህ ቀደም በኤርትራ ታይቶ ከነበረ ተመሳሳይ ክስተት ጋር በማያያዝ ነው። ከ1998 እስከ 2000 ዓ ም ጦርነት በፊት የኤርትራ መንግስት በወጣቶች ላይ የጉዞ እገዳ በመጣል ለውትድርና እንደመለመላቸው ያስታወሱት ወጣቶቹ አሁንም ታሪክ ራሱ ሊደግም ነው ወይ ለሌላ ጦርነት ሊማግዱን ነው የሚል ፍርሃት ውስጥ መሆናቸውን ይናገራሉ። ይህ ስጋት እየተባባሰ የመጣው በቀጣናው ባለው የተለወጠና ውጥረት የበዛበት የኃይል አሰላለፍ ምክንያት ነው። የኢትዮጵያ ፌዴራል መንግስት ህወሓትና የኤርትራ መንግስት አንድ ላይ ሆነው ሊወጉኝ ነው የሚል ግምገማ መያዙን መረጃዎች ያመላክታሉ። ይህ አሰላለፍ ከ2020 እስከ 2022 ጦርነት ወቅት ከነበረው ሁኔታ ሙሉ በሙሉ የተገላቢጦሽ ነው። በወቅቱ የኤርትራ መንግስት ከፌዴራል መንግስት ጋር በመሆን ህወሃትን ይወጋ ነበር። አሁን ላይ የተፈጠረው አዲስ የህወሓትና የኤርትራ መቀራረብ በፌዴራል መንግስት ላይ ያነጣጠረ ነው የሚል ግምገማ በትግራይ ውስጥ ለሚካሄድ ማንኛውም አይነት የሰው ኃይል ማሰባሰብ ዋነኛ ምክንያት ሊሆን ይችላል የሚለውን ፍርሃት ያጠናክረዋል። በፕሪቶሪያ ስምምነት መሰረት መፈታት የነበረባቸው እንደ ምዕራብና ደቡብ ትግራይ ያሉ አዋሳኝ አካባቢዎች እልባት አለማግኘቱ ሌላ የግጭቱ ስጋት ሆኖ ቀጥሏል። ምንም እንኳን የትግራይ ጊዜያዊ አስተዳደር በእገዳው ዙሪያ እስካሁን ይፋዊ መግለጫ ባይሰጥም ስማቸው እንዲጠቀ ቀስ ያልፈለጉ የአስተዳደሩ ባለስልጣናት እርምጃው ሕገወጥ የሰዎች ዝውውርን ለመቆጣጠር የክልሉን የወጣቶች ኃይል ለመልሶ ግንባታ ስራ ለማቆየት የታለመ እንደሆነ ይገልጻሉ። ነገር ግን ይህ ማብራሪያ የወጣቶቹን ስጋት ሊያረጋግጥ አልቻለም። ይህ የጉዞ እገዳ ክስ በጦርነት ክፉኛ የተጎዳው የትግራይ ሕዝብ አሁንም ከስጋት እንዳልወጣና በቀጣናው ያለው ሰላም ምን ያህል ስስ እንደሆነ በግልጽ የሚያሳይ ክስተት ሆኗል። የወጣቶቹ ጥያቄና የአስተዳደሩ ዝምታ በቀጣይ ሊፈጠር ስለሚችለው ሁኔታ ሁኔታ አሳሳቢ ፍንጭ እየሰጠ ይገኛል። የኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳላ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ያደረጉት ንግግር ማስቆጣቱ ተነገረ። በስብሰባውን ንግግር ማድረግ የነበረባቸው ፕሬዝዳንት ኢሳያስ መገኘት ባለመቻላቸው ኦስማን ኤርትራ መንግስትን ወክለው ንግግር አድርገዋል። ኦስማን በኤርትራ ላይ የተጣለው ማዕቀብ በአስቸኳይ እንዲነሳ እንጠይቃለን፣ እንዲሁም በቀይ ባህር ዙሪያ የኤርትራ ሉዓላዊነት ባከበረ መልኩ ለመወያየት ዝግጁ ነን ሲሉ ኦስማን ለ12 ደቂቃ ያህል ያደረጉትን ንግግር ኢሳያስን እንዳላስደሰታቸውና በኤርትራ መንግሥት ሚዲያ ላይ እንዳይተላለፍ መከልከሉ ታውቋል። ውድ አድማጅ ተመልካቾቻች ለሰዓቱ የያዝናቸው አጫጭር መረጃዎች እንዲመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸርንቆይ